አሁን ዩቲ የምትባል ልጅ አለች። ቲክቶክ ላይ እንትን ምትልጅ ስራዋ ትክክል አይደለም። ግን ትክክል አይደለም ብለ እሷ የምትሰድባት ስድብ የአንተ ትክክል ነው? ለምን ትሰድባት? አለ ውጪ፣ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀል ት። እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና፣ ጃሃንም ጊዩ ይባላል። አላህን አንፈራም። እሷ እኮ ካደረገችም አራም ነው ያደረገችው። ብታደርግ አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም እንዴት ናቸው ውድና የተከበራቸው ቤተሰቦቼ? እኔጋ አልሐምዱሊላ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለው። ለቤት አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ዛሬው ቪዲዮ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባ የምታወልቁ ብደነስ ምን ብትልኩ ሀራም ነው ለሷ። እህትን ላይላሀ ለላ ምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ። ወላይ በጣም ነው የሚያስፈራው መክራችሁ ዘክራችሁ ከመጣችኋ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሀራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገን፣ ነው በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም። እንዴ ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አይንም ነው፣ በቃ እንደፈለግን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካከል ያለን ማለት ነው። የሰዋቅ ነው ደግሞ ስድብ ጥሩ አይደለም። አላህ ቅያማ ቀን እንዳይጠይቀን። የሂሳቡ ቀን የውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተዉ ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምክሩት። አንድ ሰው ነበር እኔ የማውቀው ራሱ እና በጣም ፍልስፍና የሚፈላሰፍ ምናምንና የሆነ ሰዓት ላይ በውስጥ ስናወራ አድርግልኝ ተይዤ ነው አለኝ። እምባዬ ነው የመጣው ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራው ልጅ አሁን አይታችኋታል ስታወራ። እምባዬ ነው የመጣው በቃ ቅቶኝ ነው አለች። ዱአ አድርጉልኝ፣ እንጀራዬ ነው አለች። እንጀራዬ ነው እናቴን ማስተዳድረው በዚህ ነው። እሺ ለእሷ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት ከምትሰድቧት የለኝም እንጀራ የለኝም፣ ጨፍሬ ነው የማገኘው አለች። እቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ተራባለች፣ ተጠማለች። እናትና አባቷ እናቷን መርዳት አትችልም። ይሄን አንደርስታን ካደረግን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነን ለምን ከዛ ምን አለች? እጃውንም ማድረግ ፈልገው ነበረ። ይኔን ወዳለው ዩሲ በቃ አጋታቸው በቃ በማን ተ እንወድሻለን፣ እናከብረሻለን፣ አለቃዬ፣ ዳኛዬ፣ የፍትህ መንገድ ሺህ የኔ አስተዋይ፣ የኔ ልበ ቀና፣ የኔ ዋርካ፣ የኔ ሰማይ፣ የኔ ልበ ሰማይ ለስጋ ላይን መታሽ ብርሃንሽ፣ ጸዳልሽ አድማስ የማይመክተው የማይገድበው የማይከልለው የተስፋሽ ብርሃን አድማስ የማይከልለው የልብሽ ጽናት፣ ጀግነትሽ፣ ዋርካነትሽ ሰማይ ጠቀስ የሆነ አሸናፊ ልጅ፣ የወንዶቹ ምሳሌ፣ የእኛ አሸናፊ አንጀል ሰበርሽ ጊዜ እሞታለሁ። እሺ ከእናቷ ጋር አንዳንድ አታቀም ብለን ሳት ልብሰን ሳት ጎርሰን የተነጋገርናቸው ነገሮች በኋላ ልጅናቴ በሰይጣን የስሜት ፈረስ እየጋለበን በነበርን ጊዜ አንዳል በኋላ በኋላ ሳስቦ ጅልጅ ገባታል ብዙ ነገር አለቀስኩ ጊዜ ጠብቄ ቅርታ ጠይቄያታለሁ ጊዜ ጠብቄ ቅርታ ጠይቃለሁ አሁንም በአደባባይ ቅርታ አልሐምዱሊላህ ከምንም ነገር በላይ ሀብታም ነኝ ብዬ የማስበው ኢስላምን ሳይ ነው አላህ ሱብሓነሁ ወተዓላ የሰጠኝ እስልምና ይንሳይ ወላሂ ከምንም ነገር በላይ ሀብታም ነኝ አልሐምዱሊላህ ትልቁ ሀብቴ ኢስላም ነው ከኢስላም ቀጥሎ ደግሞ ጤነኛ ነኝ ከዚያ ወዲያ ስትመጣ ደግሞ ወጣት ነኝ፣ ብዙ ነገሮችን መስራት የምችል አላህ ስብሓናሁ ወተዓላ በቅጥ መገዛት የምችል እንደፈለግኩ መስገድ እንደፈለግኩ ዒባዳ ማድረግ የምችል ሰው ነኝ። ከኔ በላይ ሀብታም አለ? ታዲያ በብር በኩል ካልክ ደግሞ ያው ሰው የሚመዘነው ብር ስለሆነ አሁን የሰው ሀብት የሚመዘነው ብር ስለሆነ ብሯ የለችም እሷ። ወፍ ትቆም ነበረ ሰው ፊት። ይሄ ተከበረ። አንተ ትልቁ ዛሬ ሰው ሁላ በጣም ሰዎች ሁላ በቃ የሚያገኙ የሚያወሩ ሰውዬ፣ አንድ ሰከንድ የአንተን ወንጀል አላህ ቢያሳይብህ ብለህ አስብ። በቃ ተሰተረህ ነው። ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ አንድ ሰው የሰው ልጅ ተብሎ ማለ ወላ አንቢያ ወላ ማንም ነው ያልፍ። አይደለም ሶ የአንተ ተሰተረው አይደለም የአንተ ስራ ደግሞ ያ የተሰተርከውን መለሰ መሰትር የሰውን ወንጀል አለማጋነን የሰውን ወንጀል አለማካበር ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ የአንተ የሪፕሬዘንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድን አላህን የተወከል ነው። ምኑን ነው የምትወከል? ይቅርታ አድርጎለህ ይቅርታ እንድታደረግ አንተ አይደል ትምህርቱ። አሁን እኔ እንደዚህ ነው በራሴ አናሊስ አስተምሮ ገባ። ወንጀል ተሰትሮልህ አንተ የሰዎችን ወንጀል እንድትሰትር አንተ በቃ የሆነ ተደባብ ቀለ ትልቅ ሰው የሆነ በቃ ትልቅ ሰው የሆነ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ከሌሎች ሰዎች ጋር